ዶሮ ሲጮች ነው የምንሄደው፣ በማታ ማለት ነው። የውሃ ችግር ብዙ ነበረ። ይህ የተኖረ ህይወት ነው። በአዲሱ ማዕከላዊ ኢትዮጵያ ክልል ማረቆ ልዩ ወረዳ ዋና መቀመጫ በሆነችው የቆሼ ከተማ በተለይም በበረሃማው የሰሜን ቆሼ መንደር የሚኖሩት እነ እናት ዘምዘም በእርግጥም ስለ ውሃ በብዙ ተፈትኗል። ታዲያ ይህ ሁሉ ለምን ካላችሁ ሰው በቤቱ ተረጋግቶ ለመኖር ውሃ እጅጉን አስፈላጊ በመሆኑ ነው። ውሃ፣ ቡና ይፈላል በሱ ነው። ቅጣ ምንጋገረው እንጀራ ያለ ጊዜ በሱ ነው። ሌላ ነገር ምን አለ? ልብስም በሱ ነው። ከሌለ እዚህ ከሌላ ደግሞ ወንዝ እንሄዳለን። የወንዝ ውሃና ምናጠባ ያ ሁሉጣ በኮሳታ ኦራሮ አንገሜ ነው። የወንዝ ውሃ እየጠጣን ነበር። ህይወታችንን ያቆየ ነው። በበጋም ይህ ወንዝ ሲደርቅ ከሱ ተሻግረን ወደ ሌላ ቀበሌ በመሄድ የጉድጓድ ውሃ እናመጣ ነበርባናሜኑ ድሩማና ይምባሜኑ ወንዝ ላይ አንድ የእጅ ፓምፕ ውሃ ነበረች። ብዙ ህብረተሰብ ነው ከመቶ በላይ የሚጠቀም ሰው ነው እዚህ አካባቢ ያለው ማዳረስ አቅተዋት፣ እሷም ትሰበራለች። ወንዝን ተሻግሮ እንደገና ሌላ ቀበሌ ሀሊቦ የሚባል ቀበሌ አለ። ውሃ ፍለጋ እዛ ይካሄዳል። እዛም ሆሮፋ ሲበዛ ባዶ የሚመለስ ጀሪካ ነው ያለው። ያለ ውሃ ማደር አለ። ከብቶች እንደዛው ይቸገራሉ። በጭራሽ እንደውም ይሄ ወንዝ ተቋርጦ ወደ ቢጫነት የተለወጠ ውሃ ነበረ ከብት የሚጠጣው። ታዲያ የሰሜን ቆሼ ነዋሪዎችን በዚህ መልኩ ለዘመናት ሲፈትን የቆየው የውሃ ጡት ችግር እድሜ ለግሪን ክላይሜት ፈንድ ፕሮጀክት ይሁንና እነሆ ዛሬ በመጠኑም ቢሆን ልጓም የተበችለት መስሏል። አሁን ያንን መሰል አድካሚ የእናቶች ውሃ ፍለጋ ጉዞ በየመንደሩ በገባው ቦኑ አማካኝነት ሊቀረፍ ችሏል። ውሃ ወንዝዬን እዛ ሰባት ሰዓት ቆይተን እንመጣ ነበረ። አሁን በጣም ደስ ብሎናለኛ። እውነት ለመናገር እንዲህ ይሆናል ብለን አልገመትንም። መንደራችን ላይ ውሃ ይመጣል ብለንም ፈጽሞ አልጠበቅንም ነበር። ቁፋሮ ላይ እኛ ብዙም ሌላም ቦታ አንዳንድ ቦታ ተቆፍሮ የሚቆየት የመተውም ሁኔታ ስለነበረ ድሮ እምነቱ አልነበረንም። ሲቆፋ ግን ተቆፍሮ ስናይ ከተቆፈረም በኋላ ክትትሉ እንዳለ እየተረዳን መጣ። አይ ይሄ ፕሮጀክት ውሃ ሳያጠጣን መጨረሻ ሳያሳርፈን አይሄድም የምለውን እምነት እየጣልን መጥተናል። እኛ ያ እምነቱን ብቻ ሳይሆን አሁን በተግባር ደግሞ ያየንበት ሁኔታ ነው። አሁን በጣም ደስ ይለናል። ፕሮጀክቱን እናመሰግናለን። ተመልካቾች አሁን የምንገኘው በማረቆ ልዩ ወረዳ በተለይ ከቆሺ ከዋና ከተማው ትንሽ ኪሎ ሜትር ገፋ ብለን የምናገኘው የወረዳው ትልቁ ወጃ ወንዝ ነው። ይሄ ወንዝ እንግዲህ ባለፉት አመታት ለ ማህበረሰቡ የውሃ መዳረሻ ሆኖ ቆይቷል። ከዚህ በርካታ እናቶች እንግዲህ ውሃን እየወሰዱ ለተለያዩ ግልጋሎቶች ይጠቀሙበት ነበረ። አሁን ይሄ ፕሮጀክት ከመጣ በኋላ ግን በብዙ ይሄንን ችግር እንደቀረፈላቸው እዚህ ወንዝ መጥቶ መገልገልን እንዳስቀረላቸው ነግረውናል። ሁሉ ደስተኛ ነው። ሁሉ እንደው ተጨምሮ ወደዛ ቢወጣ ይሻለናል። ኦሮፋ ስለሚበዛ ወደዛ ቢወጣ ይሻለናል። እንደው ይሄ ውሃ ከጀመረ ቀን ጀምሮ ብዙ ተስፋ ነው አሁን ያለን። ለእኛ አይደለም ለመጠጥ አይደለም ለከብት መጠቀም አልፎ ሌላም ነገር እናደርጋለን የምንል ሀሳብ አለ። ጓሮ አትክልትን ተክለን ወደፊት ቡና ተክለን ተጠቃሚ እንሆናለን የምንል ተስፋ አለን ከእንግዲህ በኋላ ማለት ነው። ቁጥር አንድ ችግር ማለት የውሃ ችግር ነው። እዚህ ልዩ ወረዳችን ላይ ምናልባት ስገልጽ ያው ሴቶች ጠዋት ወጥተው በዘጠኝ ሰዓት የሚገቡበት በተለያዩ በሽታ አካባቢው በውሃ እጥረት ኩሬዎችን በመጠጣት በበሽታ የተጠቃበት፣ ምርት ያጣንበት፣ ውሃ በማጣት ምርት ያጣንበት፣ እንስሳቶች የተጎዱበት በውሃ እጥረት እና አካባቢው ወደ በረሃማነት የተስፋፋበት ያው ውሃ ሲታጣ ብዙ ነገር ነው የምናጣው። በዚህ ችግር የተጋለጠ አካባቢ ነው አካባቢያችን ማለት ነው። ስለዚህ ግሪን ክላይሜት ፈንድ አንድ ኮምፖነንት የሚሰራው ውሃን ማስፋፋት ነው። በዝቅተኛ ደረጃ ያሉ ማህበረሰብን የውሃን አቅም መገንባት ነው አንዱ የጂሲኤፍ አላማ ማለት ነው። ስለዚህ በዚች አንድ ኮምፖነንት ለእኛ አካባቢ ህዝብ ህይወት ዘርቶልናል። ያ ማለት ሁለት ጥልቅ ጉድጓድ አንድ በማብራት አንድ በሶላር በ200 ሜትር ኪዩብ ሪዘርቫየር በመስራት 50 ሜትር ኪዩብ የውሃ ማጣሪያ በመስራት ከ13000 ህብረተሰብ በላይ ተጠቃሚ እያደረገ ይገኛል። ማእከላዊ ኢትዮጵያ ላይ የማረቆ ወረዳ አለ፣ የሀላባ ልዩ ዞን አለ፣ እንዲሁም የሀደሮ ጡንጦ ወረዳዎች አሉ። ከነዚህ ከሶስቱ አንዱ ነው የማረቆ ወረዳ። ይሄ ወረዳ ከዚህ ፕሮጀክት በፊት ኦልሞስት ህብረተሰቡ ውሃ ለማግኘት እራሱ ከ5 እስከ 7 ኪሎ ሜትር ይሄዳሉ፣ ይጓዛሉ። በዛ ላይ ደግሞ እንግዲህ የሚሄዱት ምንድን ነው? 20 ሊትር፣ 25 ሊትር ተሸክሞ ለመምጣት ነው። ይሄን ሁሉ ርቀት ይሄን ሁሉ ርቀት ሲመጡ ለምሳሌ አንዳንዴ መጓጓዣ ጋሪ ሊያገኙ ይችላሉ። አንዳንዴ ደግሞ ተሸክሞ ይመጣሉ። ለሊት ነው የሚወጡት። ከዚህ አንጻር እነዚህን ክራይቴሪያዎች ካየም በኋላ አንዱ የማረቁ ወረዳ አንዱ የጂሴፍ ኢንተርቬንሽን ወረዳ ሆኖ ተመርጧል። ከተመረጠ በኋላ ምንድን ነው ሶስት ሻሉዌሎችን ዲቨሎፕ አርገንላቸዋል እዛው አካባቢያቸው ላይ እንዲሁም ሁለት የጥልቅ ጉድጓድ ውሃዎች ተቆፍረዋል። አንዱ በጂሴፍ ፕሮጀክት የተቆፈረ ነው ሙሉ ወጪ ወደ 87 ሚሊዮን የሚሸፍን ወጪ ወጥቶበት ወደ 1300 ብረስብክል ተጠቃሚ አድርጓል። ሌላው ደግሞ የጂሴኤፍ ፕሮጀክት አድቫንቴጁ ምንድነው? በሌሎች ፕሮጀክቶች ተቆፍረው የተቀመጡ ጉድጓዶች ካሉ እነሱን ወደ ስራም እናስገባለን። የግድ አዲስ ጉድጓድ ንቆፍር። እንደምታዩት ይሄ 2011 ላይ በዋኖች ፕሮግራም የተቆፈረ ጉድጓድ ነው። ከዛ 2017 ማጠቃለያ አካባቢ ላይ በጂሲኤፍ በዋና ሚኒስቴር አማካይነት በጂሲኤፍ ፕሮግራም ይሄ የሚታዩት የኤሌክትሮ ሜካኒካል ስራና የመስመር ዝርጋታ በክልል አማካይነት ጨረታ ወጥቶ አሁን በሚታየው መልኩ ተጠናቋል። ይሄ የኤሌክትሮ ሜካኒካል ስራው ማለት ነው። ውሃና ኢነርጂ ሚኒስቴር ስር ከሚገኙ ፕሮጀክቶች መካከል አንዱ የሆነውና የንጹህ መጠጥ ውሃ እጥረት ያለባቸውን አካባቢዎች በመለየት የሚሰራው ይህ የግሪን ክላይሜት ፈንድ ፕሮግራም በእርግጥም በመላ ሀገሪቱ እንደ ቆሻ ያሉ የውሃ ችግር ክንዱን ያበረታባቸውን ቦታዎች በጥናት በመለየት ተጠቃሚ ለማድረግ ባለፉት ዓመታት በብዙ ጥሯል። ግሪን ክላይሜት ፈንድ ፕሮጀክት በ2020 የተጀመረ ሲሆን ፕሮጀክቱ በንጹህ መጠጥ ውሃ በአነስተኛ ግብርና በአቅም ግንባታ ስራዎች ላይ ትኩረቱን አድርጎ ሲሰራ የነበረ ፕሮጀክት ነው። ፕሮጀክቱ በኦሮሚያ፣ በአምሃራ፣ በትግራይ፣ በማዕከላዊ ኢትዮጵያ፣ በአፋር፣ ቤንሻንጉል፣ ጋምቤላ፣ ሶማሊያ፣ ድሬዳዋ እንዲሁም ሀረሪ ክልሎች ላይ ተግባራዊ ይሆናል። በነዚህ ክልሎች ውስጥ በተመረጡ 22 ወረዳዎች ውስጥ እየተከናወነ ያለ ፕሮጀክት ነው። እኛ አካባቢ ላይ ከዚህ ከከርሰ ምድርም ጋር ተያይዞ ትንሽ ራቅ ይላል። ከአቀማመጥም ጋር ተያይዞ ከዛ አንጻር የውሃ ብዛት የተቆፈሩ ጉድጓዶች አሁን አሁን ላይ ጥሩ ቢቆፈሩም ወደ አገልግሎት ከመግባት ጋር ትንሽ ችግሮች አሉ። አሁን ላይ በተወሰኑ ወደ አራት አምስት ቀበሌ በሚሆኑት እየተሰራና ለውጥ እያየን ያለንበት ሁኔታ አለ። እሱም ስርጭቱ ኦልሬዲ አልቆ ወደ ተግባር ለመግባት ጥረቶች አሉ። ግን ከዚህ በፊት ውሃ ላይ የኛ ህብረተሰብ በጣም የተጎዳ ነው። በአጠቃላይ ባለፉት አምስት ዓመታት ወደ 291 የውሃ ተቋማትን ገንብተናል። ወደ 177000 የህብረተሰብ ክፍልን የውሃ ተጠቃሚ አድርገናል። እንዲሁም ከዚህ በተጨማሪ ወደ 44200 የእንስሳት ለው እንስሳቶችንም የውሃ መጠጥ አቅርቦት ተደራሽ አድርገናል። ስለዚህ ተቋማትን ከመገንባት አንጻር፣ እንዲሁም ተጠቃሚዎችን በነፊት ከማድረግ አንጻር በርካታ ስራዎች ተሰርተዋል። መሬት ላይም የተለያዩ አካላት በተለያዩ ጊዜ እየሄዱ አይተዋል። ሌላው ይህ ፕሮጀክት ወደ ተግባር በገባባቸው እንደ ሰሜን ቆሻ ያሉ መሰል ቦታዎች ላይ የታዳሽ ኃይልን የሚጠቀሙ የውሃ ማሰራጫዎችን የሚይዝ ሲሆን በፍሎራይድ የተጎዳውን የከርሰ ምድር ውሃ የሚታከምበትም አዲስ ቴክኖሎጂን ተጠቅሟል። ይሄ ፕሮጀክት እንግዲህ የሶላር ፓወር ወተር ሲስተም ነው የሚጠቀም። የፀሐይ ብርሃን ነው የሚጠቀም። የግሪን ክላይሜት ፈንድ አንዱ ክራይቴሪያ እንዲ ሪኒዩብል ኢነርጂን መጠቀም ነው። አሁን በፊት በአብዛኛው የወተር ሲስተሞቻችን የዲዝል ጀነሬተሮች ናቸው። ከፍተኛ የሆነ ነዳጅ ይጠቀማሉ። በአሁኑ ጊዜ ደግሞ ነዳጅ መጠቀም ማለት ፎሬን ከረንሲ ነው። ነዳጅ እንደ ልብ አታገኝም። ሁለተኛ ደግሞ ከአካባቢ ብክለት አንጻርም ሌላ አሉታ ይጎናሉ። ስለዚህ እነዚህን ነገሮች ለማስቀረት ጠቅላላ በአስሩም ክልሎች ላይ ያሉ የውሃ ተቋሞቻችን ሶላር ድሪቨን ናቸው፣ በሶላር የሚሰሩ የውሃ ተቋሞቶች ናቸው። እዚህ ጋር የምታዩት ጉድጓዱ ወደ 25 ሊትር ፐር ሰከንድ መስጠት የሚችል ሲሆን እዚህ ጋር የምታዩት የፓወር ሶርሱ ወይም ከፀሐይ አማካኝ የምናገኘው ታዳሽ ኃይል ሲሆን እዚህ ጋ 53 ኪሎ ዋት ወይም 94 ፓኔል ነው። ይሄ የምታዩት አንዷ ፓኔል ወደ 57 ሜትር ኪዩብ ናት። እና ሌላ እዚህ ጉድጓዱ ሲገባ የፓምፕ አለ 30 ኪሎ ማመንጨት የሚችል የውሃ ፓምፕ አለው፣ ሰመርሰል ፓምፕ አለው። እና ይህ እንደምታዩት እዚ ጋ ደግሞ ከሶርሱ እስከ ማጣረቂያም ድረስ ወደ 200 ሜትር የሚሆነ ርዝመት ባለ አራት ንች ቧንቧ ተዘርግቶ አሁን እንደምታዩት ፈንክሽናል ነው፣ ስራ እየሰራ ነው። አሁን እንደምታዩት ስራ ላይ ነው ያለው። አሁን በጊዜያዊነት ኢንስቶሌት የተደረገው እስከ 15 ሊትር ፐር ሰከንድ እንዲሰጥ ተደርጎ ነው። ማረቁ የፍሎራይድ ችግር አለበት፣ ወደ 3 ሚሊግራም ፐር ሊትር ነው። ናሽናል እና ኢንተርናሽናል ስታንዳርዶች ደግሞ በአንድ መጠጥ ውሃ ውስጥ ከ1 ነጥብ 5 በላይ ሚሊግራም ፐር ሊትር የፍሎራይድ መጠን መገኘት የለበትም። የተለያየ በሽታዎች ቱዝና ስኪን ፍሎሮሲስ ያጋልጣል። ሌሎች ኮንሲኩንሶችንም ያመጣል። ስለዚህ ይሄን ትልቅ ኢንቨስትመንት አውጥተን ይሄን ነገርችን ትንሽ ነገር ካላከምን ውሃው ኦልሞስት ጥቅም ላይ አይውልም ማለት ነው። ወደ 7.4 ሚሊዮን አካባቢ ሁለት የፍሎራይድ ትሪትመንት ኮምፓርትመንቶች እዛ ላይ ተክለናል። እነዛ ኮምፓርትመንቶች የዚህን የማረቆ የፍሎራይድ መጠን ከሶስት ወደ አንድ አካባቢ ነው ያወረዱት። ስለዚህ አንደኛ እነዚህን አዲስ ቴክኖሎጂዎች ኢንትሮዱስ ከማድረግ አንጻርም ፕሮጀክቱ ትልቅ አስተዋጽኦ አድርጓል። ውሃው በራሱ ቶሎ ለምንድን ነው ስራ ማይጀምረው ብለን እኛ ጥያቄ አቅርበን ነበር። ቆዩ ማጣሪያው ይመጣል፣ ይሄ ማጣሪያው ሲመጣ ውሃውን ያክመዋል፣ መቶ በመቶ ያኔ ይለቀቅላቸዋል። የምለውን ከባለሙያዎች ሁሉ ተረድተናል። በትዕግስትም ጠብቀናል። እኛ እንደውም ቶሎ ቦናዎች ከተዘጋጁ በኋላ ይቀዳና እንጠቀም የምል እንትን ነው የነበረን። ቆዩ ማጣሪያው እየመጣ ነው፣ እየተስተካከለ ነው ብለው ነበረ። አሁን እሱም መጥቶ በቅርብ ቀን ተስተካክሎልን አይተናል። አሁንም ይኸው አገልግሎቱን ጀምረዋል። ይሄ የምታዩት የዲስትሪቢሽን መስመር ነው። ወደዚህ የሚሄድ ሁለት ቦኖ አለ። በዚህ መስመር የሚሄድ ሁለት ቦኖ አለ። ወደዚህ የሚሄድ በዛው ልክ ተመሳሳይ ሁለት ቦኖ አለ። ወደዚህ የሚሄድ ደግሞ ወደ 14 ቦኖ አለ። በትልቁ መስመር የሚሄድ ወደ 14 ቦኖ አለ። አጠቃላይ የምታዩት ይሄንን ነው። ምናልባት አንዳንዴ ውሃ እጥረት በሚገጥምበት ሰዓትና ወይም ፓወር በሚያንስበት ሰዓት ፈረቃ ሽፍት እራሱ የምንጠቀሙ ተጠቅም ወዚች ጋ ነው። አንደኛው በሚፈልግበት ሰዓት እችኛውን ዘግተን ይሄውን እናስጠቀማለን። ውሃው በፓወር በሚያንስበት ሰዓት ይሄኛውን ዘግተን ይሄኛውን እናስጠቅማለን። ይህን ዘግተን ደግሞ ሁለቱንም እናስጠቅማለን። ዚች ጋ ማለት ነው። ሰሜን ቆሼ፣ ሙሉም ቀበሌ በውሃ ችግር የነበረው ህዝብ ሁሉ የውሃ ችግር አሁን ተቀርፎልናል። የምልበት ምክንያቱ እንዲሁ ለውረት ብቻ ሳይሆን በተግባሩ ስላየ ነው የቦኖ አሰጣጥ ስርጭቱ የተተከለው ታንከር በራሱ የሚሰሩትን ሰዎች ቦታ ድረስ ሄደን ምንድነው፣ ምን ያህል ውሃ ይዝልናል ይሄ ታንከር ሲሰራ የሚል ባለሙያዎቹን ሁሉ እየጠየቅን ነበር። ቦታው ላይ ሆነን አጠገቡም ላይ ስለሆነ የኔ ቤት እንደውም በዚህ በአዲሱ ክልል ውስጥ ይሄ ታንከር አልተሰራም የሚባል መረጃ ነው የወሰድኩት እኔ። ይሄ ግንባታ ኖርማሊ ሴንትራል ኢትዮጵያ ስራን ከጀመረ በኋላ አንድ አመት ከሁለት ወር ብቻ ነው የፈጀብን። ትልቅነቱ ያው ባለፈው የፕሮጀክት ከፌዴራል ክልሎች ሁላቸውም መጥተው ይህን ሪዘርቨር አይተዋል። ያው ጠንካራ መሆኑን እና ትልቅ መሆኑን አይተዋል። እስከ 200 ሜትር ኪዩብ ነው የሚይዘው ይሄ ሮ ዋተር የሚይዘው ማለት ነው። ስለዚህ አጠቃላይ ምናልባት ሪዘርቫሯ ብቻ አይደለችም እቺ ቦኖዎች አሉ ትሪትድ ዋተሯን የምትይዘዋለች ኬሚካሉን የሚይዙ ቦታዎች አሉ። አጠቃላይ ዝርጋታውን አንድ አመት ከሁለት ወር አካባቢ ነው ሰአቱን እየፈጀው ማለት ነው። አሁን የሰሜን ቆሼ ነዋሪዎች ጥያቄ በተወሰነም ቢሆን መልኩን የቀየረ መስሏል። ውሃ በቦኖ ከመንደራቸው ቢደርስም በቀጣይም በየቤታቸው መግባቱ የግድ ነውና እሱ ላይ የሚመለከተው አካል ሁሉ እንዲበረታ ይፈልጋሉም። ቢታከለ የምንለው ነገር ይህንን ቦኖ አሁንም ለመቅዳት ትንሽ የሚርቃቸው ሰዎች አሉ። ቢቻል ለዛ ራቅ ለምሉ ቦታዎች ላይ ቦኖ ቢጨመርልን የባሰውን ጥሩ ነገር ቀጥሎ ደግሞ ከቦኖም አልፎ ምቹ በሆኑ ቦታዎች ላይ ቤት ድረስ የማስገባት እድል ቢኖረን። ፕሮጀክቱ ያለው በሶስት ቀበሌ እና ቆሼ ከተማ ዙሪያ ነው። ይህም ቦኖ ነው የሰራ ነው። ተጨማሪ የውሃ ዝርጋታ ይፈልጋል። ዝርጋታዎች ያስፈልጋሉ። ዝርጋታዎች በጣም ያስፈልጋሉ። ቦኖ ማለት ኮሚኒቲዎች በጋራ የሚጠቀሙበት ነው። በየቤት ማስገባት ከፈለጉ አርሶ አደሮቹ ይፈልጋሉም ፣ ስለዚህ ይሄ ነገር የሚያስፈልግ ነው። ውሃው በቦኖ ደረጃ ቢገባም የሰው ልጅ ፍላጎት ያው ያልተገደበ ነው። ቤት ለቤት መግባት አለበት፣ ግድ ነው። እሱ ለየወረዳው ከከተማ ማዘጋጃም ከሌሎች ህብረተሰብ፣ ተሳትፎ ገቢዎችንም በመጠቀም የቤት ለቤቱ ስራ ብዙም የሚከብድ ነገር አይደለም የሚል ነገር አለኝ። ለምን ህብረተሰብ አስተባብረ ብዙ ነገር ማሰራት ይቻላል። ቦኖ ገብቷል፣ ቱቦ አካባቢው ላይ ያለፈ ስለሆነ እያንዳንዱ ግለሰብ ማመቻቸትና ወደ ቤቱ ለማስገባት ብዙ ችግር የሚፈጥር ነገር የለም። እኛም እንደ መንግስት በጣም ዝግጁ ነን ይህንን ነገር ለማመቻቸት ነው።